ቆረጥኩላቸዋለሁ። ይህ መንገዳችን ወደ ዶሮ ቤታችን ቤት ቀየረናል። የሀገር ልጆች አርባ ሀገር ልጆች ላ ከቤት መቀየሩ አይቀርም በሚለው ይጠማት ነው። እና እንደዚህ ደስ እያለኝ ነው። የሚገርማችሁ የሳሩ ሰንበሌጥ ባህር ዛፍ ምናምን ነው ያለው ሜዳ አለ። ትንሽ ራቅ ይላል። በሰንበሌጡ መሀል በቁመቴ ልክ በጣም ረዥም እኮ ነኝ። የሚገርማችሁ ነገር አሪፍ ካሜራማን ይዤ ነበር። እንደምታዩት አንዳንድ

ስለ ኤርፖርት ምናምን የጠየቃችሁም ያን ወላሂ፣ በጣም የሚያስለቅስ፣ የሚያሳዝን፣ የሚያስደስት ነገር እነግራችኋለሁ። ያ ሁሉ አልፎ ግን አሁን ሀገር ላይ ነኝ። ቤታችን ሆነ፣ ሁሉም በሀገር ያምራል። ተወልጄ ያደግኩበት ሰፈር ማን እንደ ሀገር

ባቄላ ሽት ምናምን አለ ብቆሎ ምናምን አለ። ውጭው ልነግራችሁ አልችልም። ጧት ስንነሳ ማለት ነው። መሬቱ በረዶው ነው የምታገኙ፣ በረዶ አልኳሉ። እና ዛሬ ደግሞ ትንሽ ኮታ በራይ ቷ ቷ ቷ ቷ። በቃ ሌላውን ደግሞ ሳያስ ምናምን አለ። ብቻ ኢንሻላ ለኸረ ነው እኔ ያለው ታዲያ፣ እንደ ደሴ ነኝ። የሀገሬ ልጆች እዛ ነው የሰወርኩት። ይሄንን ሀገሬ ልጆች እና የሀገሬ ልጆች ሀገርበሌሌ የደሴ ልጅኛ የሀገሬ ልጆች አሁን ደሴ ላ ይገኛሉ። ይህ የሰወርኩት ግን ከደሴ ልጅ ወጣ ብላኩት አበር ትባላል። ወሎ ዩኒቨርሲቲን አረፍ ብላክ ታገኛት ሰፈራ እና ከዛኛው ቤት የተረፈውን ነገር በዛው የቀጣይ ቪዲዮ ጨርስ። ሰብስክራይብ ያደርጋችሁ ቅቢ ወ ሰላም። የሀገሬ ልጆች እንዴት ናችሁ? ሽፉዬ ድሮ ቤታችን ነው እሺ። እና እዚህ መጥቼ ነበር። እንደምታዩት አበባ ቆረጥኩ በሉ ካሮት ቆረጥኩ በሉ። አንድ ደግሞ ዙዚ ጋር በቀሎ እየቆረጥን ነው በሉ አበባ ቆረጥኩ ሹፉ። አበባ አያምሩም? ይሄ ደግሞ ምንድነው? ካሮት ነው። እዚህ ውስጥ በቀሎ አለ። ዙዚ፣ ዱባም ተብለሻል። ዱባም ይዘሽ ነይ። ዋው ደስ ሲል የዱባውን ዱባ ሹፉ። ኬ ያ ሰላም። ያ ድሮ ቤታችን ነው እሺ። እዛ ጋር ትንሽ ትንሽ እታይ። አሁን የከብቶች ማቆሪያ ነው። ዱባ ፈልጊ ተብለሻል። አንቺ ልጅ ገና ህፃን ነው፣ ሲጀመር ዱባ። የዱባ የዱባ የዱባ ሰይጣን መርፌን ታውቂያለሽ? ዘቡራ ሰይጣን መርፌን ልብሴ ሁላ ሆነ። እንዴት ነው የማላቀቀው? እዛም ጋር አበባ አለ ሹፍ። ወይ አበባ ማለት ነው። እኔ ነኝ የተከልኩት ከዛሬ አስራ ምናምን ዓመት በፊት። መቆየት ደግ ነው አለ። ዝርያው አልተረሳሁም። ብሞት እራሱ ማስታወሻ አለኝ። ይሄ ደግሞ ዳማ ከሴ ነው። ይሄን ራሱ ለኛ ነው የተከልኩት። ምን አይነት ታታሪ ነበር። ብርክ የእውነት አ ዳማ ከሴ ራሱ ቆረጥኩት። በቀሎ ላይ የቆረጠኝ ነው። ትንሿ ቆበ ያለ ፍጠኒ። ዱባው በጣም አልደረሰም። ዱባው ይቀረዋል ትንሽ። ዱባ ተገኘ። ዱባ በቆሎ እዚህ ተሞላ። ያለ አስገቢ። ተሸከመች ተሸከመች ደላውን የነማኒ ማ አልሸከምም። አልሸከምም ማለት ማን ነው? በአረበኛች ይረሳው። አረበኛ ይረሳ መጣ ያ ሰላም፣ አሁን እንደዚህ አይነት ሀገር ያለው አለ? አሁን እንደ አይነት ሀገር ያለው ሰው አለ ብላ አለይኩም ያዩ ሃል ዓረብ አፈር ብሉና ጤና ይስጣችሁና፣ ማለት ይህን ደሞ ያሉት እዛ ያሉት ሸቀለው ይንጡበት ሸቃሊ ትኸሊክ ስሀቅ ተብት ነስ ያ አገሬ የረቢያ ሽፉ እንደዚ ደግሞ ታሳያችሁ ሃዳ ስሙን አላውቀውም። ይሄንን አዲስ ነው እኔ አረብ አገር ከርኩ። ነው ተዘርቶ ይበቀሎ ይሄ ተክል ደነ ላኪን ሀዳ ሃለ በርሾሚ እንድነባ በአማርኛ መሰለኝ ዱባ የሹፌ ሀቢቢ ዱባ ተኺሎ ዱባ ዱባ። እንዴት ነህ ሰላም። ቆይ ከተለያየንም ተገናኘን እልሃለሁ። የዱባ ሽዑር ደስ ይላል እላችኋለሁ። ሽፉ እዛ ማዶ ሁሉ ነገር ይታያቸዋል። በዛ ተራራ ምናምን እያጀመራ ከዚህ ከቆንጆ ከአክደራማ ሰፈር ነው የወጣችሁ ሸቃሊት አያችሁኝ። በቃ የት ሀገር ልጅ ሸቃሊት ምናምን ትልኛላችሁ። ያው ከዚህ ሰፈር አንቺ፣ ወደ ላይ ጫካ ሆነ የለ፣ እንዲ ተወስደኛለሽ አንድ ቀን ጫካ። እዚሁ እዚህ እንሄዳለን። ማሰላም አወዳችኋለሁ። ሀባይ ቅቤው ከተወጣ በኋላ እንደምታውቁት ተዘረገፈ። ምንድን ነው የሚባለው? ወተቱ ነው። ወተቱ ቀጥሎ ያለው ፓርት ነው እሱ ነው የሚገርማችሁ ነገር። እንደዚህ ተቀርጿል፣ በጣም ባማረ ሁኔታ እና እንደዚህ ስገፋ ስታዩ፣ ቅቤውን ራስ እንዳወጣት መጨረሻ፣ ግን እናንተ ጉጭ ላይክ፣ ላይክ። ደስ ካላችሁ ነገር ጠይቁኝ፣ ብዙ ነገሮችን